ክሩሉስ ኦርሃን በጉጉት ሲጠበቅ የነበረው ዛሬ ምሽት ሁለት ሰዓት ላይ ይለቀቃል ማለት ነው። ታዲያ በምን እንደሚለቀቅ ወይም ደግሞ በምን ቻናል እንደምታገኙት መጨረሻ ላይ ነግራችኋለሁ ማለት ነው። እስከ መጨረሻ ድረስ አብራችሁኝ ቆዩ። ያው እንደምታውቁት ከሰሞኑ የተለያዩ ትሬይለሮች ሲወጡለት የነበረው ክሩሉስ ኦርሃን ፊልም ማለት ነው። በጣም ብዙ ሰው በጉጉት ሲጠብቁ የነበረ ፊልም ነው። በነገራችን ላይ በምንድን ነው የሚለቀቅ መቼ ነው የሚለቀቅ የሚሉት በጣም ብዙ ውዝግቦች የነበሩበት ፊልም ነው። ያው በጣም ብዙ ሰዎች በ ምናልባትም በሚሊየን ተከታታዮች ያለው ፊልም ከተባለ ክሩሉስ ኦስማን ነው ማለት ነው። ታዲያ ይሄ ፊልም ደግሞ ክሩሉስ ኦርሃን ሆኖ ወይንም ደግሞ በልጅ ሆኖ እንደሚመጣ ያው ሁላችሁም የምታውቁት የነበረ ሀቅ ነው ማለት ነው ከኦስማን ወደ ኦርሃን ቤ ወይም ደግሞ ወደ ልጁ ተሸጋግረናል እየተባለ ሲዝን 7 ላይ እንደተደረሰ ሆኖ ማለት ነው፣ የተለያዩ ማስታወቂያዎች ሲሰሩለት ነበረ። ታዳ ዛሬ ሐሙስ ምሽት ሁለት ሰዓት ላይ ተለቋል ማለት ነው። ስለ ፊልሙ አንድ ነገር ልንገራችሁ። እንደምታዩት እነዚህ ሲዝን ሰባት ላይ ያሉ ተዋናዮች ናቸው ማለት ነው። ከዚህ በፊት የነበሩት ላይ የተቀነሱ እንዳሉ ነገራችኋሉ። የተለያዩ ተዋናዮች እንደተቀነሱ ማለት ነው። ነገር ግን በአሁኑ ላይ ደግሞ እነ ዱምሩል እነ ቻርኩታይ እነ ቦራን የተለያዩ አክተሮች ያልተቀየሩ አሉ ማለት ነው። የተቀየሩም ታዳሉ ኡስማን ምሳሌ ተቀይሯል። የድሮ ኡስማን አይደለም። እሱንም ነገረናችሁ ነበር ባለፈው ቪዲዮ ማለት ነው። ይሄ የምትመለከቱት ደግሞ አዲሱ ኦርሃን ነው ማለት ነው። በነገራችን ላይ ከበፊቱ ኦርሃንና ከሆነ ኦርሃን በጣም ብዙዎች የበፊቱን ኦርሃን እንወደዋለን እያሉ የተለያየ አስተያየት እየሰጡ ነው። ነገር ግን የአሁኑም ኦርሃን ደግሞ የሚገርም ትወናን ይዞ የመጣው ከምንም በላይ አስገራሚ የሆነ ትወና ማለት ነው። ታዲያ ይህንን ብቃትም በደንብ አይታችሁ እናንተ ትፈርዳላችሁ ማለት ነው። ብዙዎችም ታዲያ ኦስማን ከሌለ ፊልም አያምርም ይላሉ። ባላሃቱን ከሌለች ፊልም አያምርም ይላሉ። ብቻ የተለያዩ አስተያዮች ሲሰጡበት የነበረው የተለያዩ ሀሳቦችን ሲቀበሉበት የነበረው የተለያዩ ሀሳቦች ማለትም አንዱ ቆንጆ ነው እያለ አንዱ ደግሞ አይደለም እያለ ኦስማን ከሌለ አያምርም፣ ባላ ከሌለች አያምርም። አንዳንዶቹ ደግሞ አሁን ላይ የመጡ ተዋንያኖች በጣም ቆንጆ የሚባሉ ተዋናዮች ናቸው። እነሱ የሚሰሩት ፊልም ደግሞ በጣም ቆንጆ ነው እናውቀዋለን በማለትም ሲሞግቱ የነበሩ በጣም ብዙዎች አሉ ማለት ነው። ታዲያ ቀኑ ደርሶ ጊዜው ቀርቦ ኦስማን ተለቋል ማለት ነው። በምን እንደተለቀቀ ለማግኘት ከፈለጋችሁ ያው ሁልጊዜም ቢሆን ወደ አማርኛ ገና በነገራችን ላይ ወደ አማርኛ ገና ትራንስሌት ወይም ደግሞ አልተተረጎመም፣ በቱርክኛ ነው ማለት ነው። ስለዚህ ቱርክኛ የምትችሉ ካላችሁ ወይም ደግሞ የቱርክ ቋንቋ ማዳመጥ መስማት የምትችሉ ካላችሁ ማለት ነው፣ ሰርች ባራችሁ ላይ ሄዳችሁ ክሩሉስ ኦርሃን ወይም ደግሞ ክሩሉስ ኦርሃን ፓርት ዋን ብላችሁ ወይም ደግሞ ክሩሉስ ኦስማን ሲዝን 7 ብላችሁ ሰርች ብታደርጉ ሊመጣላችሁ ይችላል ማለት ነው። መቼም በእርግጠኝነት ኤቲኤም ፕሮዳክሽንን ሰብስክራይብ ያላደረጋለ ብዬ አላስብም። በቱርክኛ በዛ ታገኙታላችሁ ማለት ነው። በአማርኛ ደግሞ የተተረጎመውን ማግኘት ከፈለጋችሁ በዚሁ በአድናን በድረዲን ኦፊሻል የዩቲዩብ አካውንት ላይ ፖስት እናደርግላችኋለን ማለት ነው። ስለዚህ ቤቱን ሰብስክራይብ በማድረግ አብራችሁን ቆዩ። ሰብስክራይብ ካላደረጋችሁ ያው ፊልሙ አይደርሳችሁ ማለት ነው። ስለዚህ ሳትረሱ ሰብስክራይብ አድርጉ። ፊልሙ ቀጥታ በአማርኛ እንደተተረጎመ በዚሁ ፖስት የምናደርግላችሁ ይሆናል ማለት ነው። እስከዛው ድረስ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።